ጤና ይስጥልኝ! የተወዳጁ የፋክት ሚዲያ ቤተሰቦች፣ እንደምንቆያችሁ አሁን የያዝናቸውን ዋና ዋና መረጃዎች ነው ማቅረብ ጀመርነን። በዋናዎቹም በቅድሚያ በአቃቂ ቃሊቲ ክፍለ ከተማ በደረሰ የትራፊክ አደጋ ዘጠኝ ሰዎች ህይወት አልፏል። ዝርዝሩን እንመለከተዋለን። ፕሬዚዳንት ፑቲን ከኢራን የውጭ ጉዳይ ሚኒስቴር ጋር ተወያዩ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከኢራን የውጭ ጉዳይ ሚኒስቴር ጋር አባስ አቅራችን ተቀብለው አነጋገሩ። ኔዘርላንድ በቅኝ ግዛት ዘመን ከናይጀርያ የተዘረፉ ቅርሶችን መለሰች። ኔዘርላንድ በቅኝ ግዛት ዘመን ከናይጀርያ የተዘረፉ 119 ቅርሶችን ለሀገሪቱ መልሳለች። ዝርዝሩን እንመለከታለን። ይህ ቱሪዝም አበርክቶች የሚጠበቀውን የሀገራችን ኪነ ጥበብ ባለሙያዎች ለቱሪዝም አበርክቷቸው የሚጠበቀው የኪነ ጥበብ የሀገራችን የኪነ ጥበብ ባለሙያዎች በርካታ ሀገራችን በፊልሞች በሙዚቃና በክሊፖችና በተለያዩ የኪነ ጥበብ ሰዎችን መሀል የሀገራቸውን መስህቦች የሚያስተዋውቁበት መንገድ ይፈልጋሉ። ይህ ጸጥታው ምክር ቤት የእስራኤልና የኢራን ጦርነት ለማስቆም ኃላፊነቱን እንዲወጣ አንቶኒ ጉሬዜ ጠየቁ። በእስራኤልና በኢራን መካከል የተባባሰ የመጣውን ጦርነት እንዲቆም ልዩነቶችን በድርድርና በውይይት እንዲፈቱ የጸጥታው ምክር ቤት አባላት ኃላፊነታቸው እንዲወጡ የተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒ ጉሬዜ ጠይቀዋል። ዝርዝሩን እንመ ወደ ዝርዝሩ እንሸጋገራለን። የሩሲያ ፕሬዚዳንት ቭላዲሚር ፑቲን እና በውጭ ጉዳይ ሚኒስተር አባስ መካከል በክሪምሊን ቤተ መንግስት የተካሄደው ይህ ውይይት በሁለቱ ሀገራት ወታደራዊ ትብብቅ ዙሪያ ያተኮረ ነው መባሉ የሩሲያዊ ዜና ወኪል ታስ ዘግቧል በውይይቱ ላይ የኢራን ና የእስራኤል ግጭትን የሩሲያ አቋም የሚታወቅ ነው ያሉት ፕሬዚዳንት ፑቲን ይህንን በውጭ ጉዳይ ሚኒስተሩ በኩል በግልጽ አስገንዝበናል ብለዋል በዚህም የጸጥታው ምክር ቤት እና በተባበሩት መንግስታት ድርጅት በስብሰባዎች የያዝነው አቋም ታውቃላችሁ ሲሉም ለውጭ ጉዳይ ሚኒስተሩ የሩሲያን አቋም አስገንዝበዋል። የሩሲያ የውጭ ጉዳይ ሚኒስትር ሞስኮ በኢራን ኒውክለር ተቋማት ላይ የአሜሪካ የፈጸመችው ጥቃት በማውገዝ ይህ ኃላፊነት የጎደለው ጥቃት የተባበሩት መንግስታት ቻርተርን የሚጥስ ነው ሲሉም በመግለጫቸው ትናንት አውጥተዋል። የውጭ ጉዳይ ሚኒስትር ትናንት አሜሪካ በኢራን ላይ ጥቃት ከፈጸመችው ከሰዓታት በኋላ በቱርክ ኢስታንቡል ተገኝተው በሰጡት ጋዜጣዊ መግለጫ ወደ ሞስኮ ማቅናት ወዳጅ ሀገር ማለት ከጠዋት ሩሲያ ባለስልጣናት ጋር ተገናኝተው እንደሚመክሩም መግለጻቸው ይታወሳል። ኔዘርላንድ በቀኝ ግዛት ዘመን ከናይጀሪያ የዘረፉትን ቅርሶች መለሰች። ኔዘርላንድ በቀኝ ግዛት ዘመንና ከናይጀሪያ የተዘረፉ 119 ቅርሶችን ለሀገሪቱ መልሳለች። ቅርሶቹ የሰው ልጅን አመጣጥና የሚያመላክቱ ቅሪት አካላትን ጨምሮ የሀገሪቱን ስልጣን የሚያመላክቱ የብርና የሸክላ ውጤቶች መሆናቸውም ተገልጿል። ናይጀሪያ በቀኝ ግዛት በነበረችበት ወቅት በ19ኛው ክፍለ ዘመን በብሪታንያ ወታደሮች ተዘርፎ በተለያዩ ሀገራት በተለያዩ ሀገራት ተበታትነ የሚገኙ ቅርሶች አሏት። በቀኝ ግዛት ዘመን ከተዘረፉት ቅርሶች እስካሁን በአንድ ጊዜ በርካታ ቁጥር ያላቸው ቅርስ የመለሰችው ኔዘርላንድ ናት። ናይጀሪያ እንደ አውሮፓን አቆጣጠር በ2022 በዓለም ዙሪያ የሚገኙ ሙዚየሞችን በመቶዎች የሚቆጠሩ ቅርሶቿን እንዲመለሱላት ጠይቃለች። ሀገሪቱ ጥያቄ ባቀረበችው በዚህ ዓመት በብሪታንያ ወታደሮች ተዘርፎ በለንደን ሙዚየም የሚገኙ ሰባ ሁለት ቅርሶቿን እንዳስመለሰች አፍሪካ ኒውስ በዘገባው አስታውሷል። ለቱሪዝም አበርክቷቸው የሚጠበቀውን የሀገራችን የኪነ ጥበብ ባለሙያዎች በርካታ ሀገራት በፊልሞቻቸው በሙዚቃና በክሊፖችና በተለያዩ የኪነ ጥበብ ስራዎቻቸው መሀል የሀገራቸውን መስህቦች የሚያስተዋውቁበት መንገድ ይፈልጋሉ። ኢትዮጵያውያንም ከዚህ አንጻር ምን ሰሩ ተብሎ ለሚጠየቀው መልስ ገና ብዙ ይቀረናል እንደሚሉ የበርካቶች እምነት ነው። ይህንን ልምድ ለመቀየር እንዲረዳን ከሰሞኑ የኪነ ጥበብ ባለሞች አገራዊ የቱሪዝም ፕሮጀክቶችና ሌሎች የቱሪዝም መዳረሻዎችን ጎብኝተዋል። በቱሪዝም ኪነ ጥበብ በሚል ርዕሰ ጉዳይ ላይ የኪነ ጥበብ ባለሙያዎች ጉብኝት ተከትሎ ሀሳባቸውን ሀሳባቸውን ይገልጸዋል። አርቲስት ጥለውን ጉክሳ በገቢያ ለሀገር የተሰሩ ፕሮጀክቶች በተለያዩ አካባቢዎች ያያቸው መሰቦችን እምቅ የቱሪዝም አቅም እንዳላቸው መገንዘቡን ተናግረዋል። እነዚህ መስቦች በእያንዳንዱ የጥበብ ስራዎች ውስጥ ማስገባት የቱሪዝም ማስተዋወቅ የምንችልበት አማራጮች አለን ይላሉ አርቲስቱ ደራሲና ጋዜጠኛ ተስፋዬ ማሞ በበኩል ሁለት ግዙፍ ፕሮጀክቶች የኢትዮጵያን የቱሪዝም የሚያስተሳስቡ መሆናቸውን ተናግረዋል። ማንኛውም ዜጋ ከአንዱ መስህብ ወደ ሌላኛው ቦታ የሚጓዝበት እድል በመፍጠር ሀገርን ይበልጥ ለማወቅና ትስስርን ለማጠናከር የሚረዱ መሆናቸውን ነው ያነሰው። ፕሮጀክቶች በኢትዮጵያ በሌላ በኢኮኖሚ መስክ ጽና የኪነ ጥበብ ስራዎች ምቹ መድረክ የፈጠሩ መሆናቸውን አስረድተዋል። በተለያዩ አካባቢዎች ተዘዋውረው መጎብኘታቸውን በመስቦች አገልግሎት ጥራትና የተፈጥሮ ውበት መደመሙንም የሚገልጸው ደግሞ የኢትዮጵያ ብሔራዊ ሰርከስ ማህበር ፕሬዝዳንት ተክሉ አሻገር ነው። በተለያዩ ሀገራችን አካባቢዎች የለሙትን የቱሪዝም መዳረሻዎች ያንንን ተፈጥሮ ከሌላ ጋር ማዋሃድ የተገነቡ መሆናቸውን ጠቁመዋል። ኪነ ጥበብም ይህንም በመጠቀም የቱሪዝምን ለማጎልበት እንደሚገባም አንስተዋል። ከአርቲስት ተስፔ ሲኒማ በዓለም ላይ በርካታ ድንቅ መስህቦች መጎብኘቷቸውን አስታውሰዋል። እንደ ጭበራ ጭርጭራ የዝሆን ዳና እና ሎጅ ያሉ መስህቦች ደግሞ ለየት ያለ ተፈጥሮ የያዙ መሆናቸውን በኪነ ጥበቡንም ተጠቅሞ ማስተዋወቅና ሀገርን ማሳደግ ይገባል ብለዋል። ድምፃዊ አደም ሙሐመድ በበኩሉ አርቲስቶች ክሊፖችን መስህቦችን በመስራትም ሆነ በውጭ ሀገራት ሲሄዱ በማስተዋወቅ መላው የኢትዮጵያ የሚገኘውን መስህቦችን ገቢ በማሳደግ አቅም እንዳላቸው ነው የተናገሩት። የጸጥታው ምክር ቤት እስራኤልና የኢራንን ጦርነት ለማስቆም ኃላፊነቱን እንዲወጣ አንቶኒ ጉሬዜ ጠየቁ። እስራኤልና በኢራን መካከል የተባባሰ የመጣውን ጦርነት እንዲቆም ልዩነቶችን በድርድርና በውይይት እንዲፈቱ የጸጥታው ምክር ቤት አባላት ኃላፊነታቸው እንዲወጡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉሬዜ ጠይቀዋል። ዋና ጸሐፊ ይህንን ያሉትም በአሜሪካ በኢራንና ሶስት የኒውክሌር ማበልጸጊያ ማዕከላት ላይ ጥቃት መፈጸሟን እንዲሁም ደግሞ ኢራን ዓለም የንግድ መርከቦች ዋነኛ መተላለፊ የሆነውን የሆርሞዝ ሰርጽ ለመዝጋት እንቅስቃሴ መጀመሯን ተከትሎ በተካሄደው የጸጥታው ምክር ቤት ስብሰባ ላይ ነው። በአሜሪካ በኢራን ኒውክሊየር ማመፀጊያ ላይ ላይ የደረሰውን የቦምብ ጥቃት ከአካባቢው ወደ ሌላ መቋቋም ወደማይቻለው አደገኛ የጥፋት አዙሪት ይከተዋል ብለዋል። ይህ የጸጥታው ምክር ቤት በኢራን የኒውክሊየር ፕሮግራም ላይ አለመግባባት በድርድር እንዲፈታ አፋጣኝ እርምጃ እንደሚወስድ እንደሚወሰድ ውረዜ አሳስበዋል። በመካከለኛው ምስራቅ የተባባሰ ለመጣው ግጭት እልባት ለመስጠት ከባድ ፈተና ወቅት ላይ እንገኛለን ብለዋል። ዋና ጸሐፊው ቀውስ እንዲቀጥልና እንዲስፋፋ ፈቅዶ በዓለም አቀፍ ስርዓት ላይ ከፍተኛ ጉዳት እንዲያደርስ ከማድረግ ቀውስን በዲፕሎማሲያዊ መንገድ መፍታት ወሳኝ ነው ብለዋል። የግጭቱ ተዋናኞች ወታደራዊ እርምጃዎችን ከመውሰድ ይልቅ አለመግባባቶችን በሰላማዊ ድርድር ለመፍታት ለዲፕሎማሲያዊ ጥረት ቅድሚያ ሊሰጥ እንደሚገባ አሳስበዋል። አክለውም ወታደራዊ እርምጃዎችን በንጹሃን ላይ ጉዳት እንዳያስከትሉ ጥንቃቄ ማድረግ፣ እንዲሁም የባህር ትራንስፖርት መስመሮች ያለምንም የደህንነት ስጋት አገልግሎት እንዲሰጡ ዋስትና መስጠት ተገቢ ነው ተብሏል። ኢራን ስድስት ሚሳኤሎችን ኳታር ወደሚገኘው የአሜሪካ የጦር ሰፈር ተኮሰች። ኢራን የአሜሪካ ጥቃትን እንደምትበቀል ማስጠንቀቂያ ተከትሎ በኳታር ዋና ከተማ ዱሃ አቅራቢያ ፍንዳታዎች መሰማታቸው ሮይተርስ ዘግቧል። ኢራን ኳታር ወደሚገኘውን የአሜሪካ የጦር ሰፈር ስድስት ሚሳኤሎችን ትተኩሳለች ሲሉ የእስራኤል ባለስልጣን ገልጸዋል። በኳታር የሚገኘው አል ሁዴድ የጦር ሰፈር በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር ነው። ኳታሪያ አየር ክልሏን በጊዜያዊነት መዝጋቷ የተገለጸ ሲሆን ከተገለጸ ከጥቂት ሰዓታት በኋላ ነው የሚሳኤል ጥቃቱ ያስተናገደች። በአቃቂ ቃሊቲ ክፍለ ከተማ በደረሰ የትራፊክ አደጋ ዘጠኝ ሰዎች ህይወታቸው አለፈ። ትላንት ረፋድ ላይ በአቃቂ ክፍለ ከተማ በደረሰ የትራፊክ አደጋ የሶስት ዓመታት ህጻናትን ጨምረው የዘጠኝ ሰዎች ህይወት ማለፉን የአዲስ አበባ ከተማ ፖሊስ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ገልጸዋል። በአቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ባጋጠመው በዚህ አደጋ ስምንት ሰዎች ላይ ላይም ከባድ የአካል ጉዳት መድረሱን ኮማንደሩ ማርቆስ ገልጸዋል። ዳይሬክተሩ እንደተናገሩት አደጋው ሊከሰት የቻለው ካይሌ ጋርመንት ወደ ዩሳ አደባባይ ሲጓዝ የነበረው የሰሌዳ ቁጥር ኮድ 3789 ኢትዮ የሆነ የፖፕሊክ ሰርቪስ ትራንስፖርት አገልግሎት ድርጅት አውቶቢስ በሰሌዳ ቁጥር ኮድ 3042273 ኢቲ ከሆነ ሌላ ከባድ ተሽከርካሪ ጋር በመጋጨቱ መንገድ ስቶ ወደ ተቃራኒ አቅጫጫ በመግባቱ ነው። አውቶቢሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩሳ አደባባይ ወደ ሀይሌ ጋርመንት ሲጓዝ ከነበረው የሰሌዳ ቁጥር ኮድ 3779 አሮ ከሆነ ዶልፊን ተሽከርካሪ ጋር መጋጨቱን፣ በዶልፊን ውስጥ ከነበሩት ተሳፋሪዎች መካከል አሽከርካሪውን ጨምሮ ዘጠኝ ሰዎች ህይወት አልፏል። በተጨማሪም በአካባቢው ላይ የቆመውና የጉዞ ላይ የነበረ ሌሎች ሁለት ተሽከርካሪዎች አውቶብሶች ጉዳት እንደደረሰባቸው ኮማንደር ማርቆስ አሳውቀዋል።